ሰላም ጠና ውስጥ ልኝ ውድ ተመልካቾቻችን እንደምን ቆያችሁ። ይህ የኢትዮጵያ አየር መንገድ የሚያዘጋጀው የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮጵያ አየር መንገድ አቪዬሽን ዩኒቨርሲቲ የትምህርት አሰጣጥ ሂደት ምን እንደሚመስል ለእናንተ ለውድ ተመልካቾቻችንና አድማጮቻችን ልናስቃኛችሁ ተገኝተናል። እንደሚታወቀው በዘመናዊ ዓለም በተለይም ከፍተኛ ውድድር በሚስተዋልበት የአቪዬሽን ዘርፍ ስኬታማ ለመሆን የሰለጠነ የሰው ኃይል ማፍራት ለነገ የማይታይ ጉዳይ ነው ከዚህም አንጻር በዛሬው ዝግጅታችን የኢትዮጵያ አየር መንገድ አቪዬሽን ዩኒቨርሲቲ የሰለጠነ የአቪዬሽን ባለሙያዎችን ለማፍራት እያረጋቸው ያሉትን በርካታ ተግባራትን ሊያብራሩልን በኢትዮጵያ አየር መንገድ የአቪዬሽን ዩኒቨርሲቲ ምክትል ፕሬዚደንት የሆኑትን አቶ ካሴ ይማም ከዚህ በመካከላችን ይገኛሉ። አቶ ካሴ እንኳን በደህና መጡ እንኳን እንግዲህ ወደ መጀመሪያው ጥያቄ ስገባ በጣም አንጋፋ ከሚባሉት በአቪዬሽን ዘርፍ በዩኒቨርሲቲ ውስጥ ረጅም ዓመት የኖሩ ሰው ነው ተርሶ ምናልባት እንደው አሰጣጡ ምን ይመስላል የትምህርት መርሃ ግብሩስ ምን ምንድን ነው የሚለውን የመጀመሪያ ጥያቄ ላርገው። የኢትዮጵያ አቪዬሽን ዩኒቨርሲቲ ድሮ የኢትዮጵያ አቪዬሽን አካዳሚ የተባለ ላለፉት 68 ዓመታት የተለያዩ የአቪዬሽን ባለሙያዎች ሲያሰለጥን ኖሯል። በዚህም ስራው ከ20ሺህ በላይ የሚሆኑ ወጣት ወንድና ሴት ልጆችን ከሃይ ስኩል ወይም ከዩኒቨርሲቲ ተነስተው ብቁ ባለሙያዎች አድርጓል። ከእነዚህም ውስጥ አብዛኞቹ ኢትዮጵያ ኖች ናቸው። ግን ለሁሉም የአፍሪካ ሀገሮች ለሀምሳ አካባቢ የሚሆኑ አፍሪካ ሀገሮች ሲያሰለጥን ቆይቷል። ዋና ዋናዎቹ የስልጠና መስኮች ለረጅም ጊዜ ሲሰጥባቸው የነበሩት የፓይለት ማሰልጠኛ፣ የአውሮፕላን ጥገና ባለሙያዎች ማሰልጠኛ የበረራ መስተንግዶ ማሰልጠኛ እንዲሁም የደንበኞች አገልግሎት ሰልጣኞችን የምናሰለጥንባቸው ዋና ዋና ትምህርት ቤቶች ናቸው። ከዚህም በተጨማሪ ኬር ዲቨሎፕመንት ሊደርሽፕ ትሬኒንግ የሚባል አለን። ኢትዮጵያ አየር መንገድ ውስጥ የገቡ ወይም ሌላ መስሪያ ቤት ውስጥ የሚሰሩ ሰራተኞች ከጊዜ ወደ ጊዜ ሙያቸውን የሚያሻሽሉበት እንዲሁም አመራሮች ሊደርሺፕ የሚማሩበት ትምህርት ቤት አለን። አሁን በቅርብ የጀመርነው ደግሞ የአየር ትራፊክ ተቆጣጣሪዎችን የምናሰለጥንበት በጣም ዘመናዊ የማሰልጠኛ ሲሙሌተሮች ያሉበት አዲስ ትምህርት ቤት አለ። ይሄኛው ትምህርት ቤት አዲስ ነው። በአብራሪዎች ማሰልጠኛ ኦልሞስት ለሁሉም የአፍሪካ ሀገሮች ከመጀመሪያው ጀምሮ አሁን ከዩኒቨርሲቲ የጨረሱ ለአንዳንድ ሀገሮች ደግሞ ከሶልታ ክፍል የጨረሱ በሂሳብ፣ በእንግሊዝኛ እንዲሁም በፊዚክስ ደህና ውጤት ያላቸውን ልጆች ወስደን ምንም ያበሽ ልምድ የሌላቸውን በኮመርሻል ፓይለት ላይሰንስ እናስመርቃለን። ከተመረቁም በኋላ እንግዲህ ኮመርሻል ፓይለት ላይሰንስ ትንሽ አውሮፕላኖችን ማብራሪ የሚያስችል ነው። የአውሮፕላን የትራንስፖርት አብራሪ ለመሆን ትልቅ አውሮፕላኖችን የሚያሰለጥኑ ሲሙሌተሮች፣ ምስለ በረራዎች አሉን። እነሱም ላይ በአውሮፕላኖች ታይፕራይቲንግ ወይም በዛ አይነት አውሮፕላን ሰርቲፊኬሽን ተሰጥቷቸው እንዲያበሩ የሚያስችል ነው። በዚህ ረገድ ያላሰለጥንበት ሀገር የለም። አሁን እንኳን በዚህ ጊዜ ከፊሊፒንስ፣ ከኢንዲያ፣ ባንግላዴሽ፣ ከአፍሪካ ውጭ እና አፍሪካ ውስጥ ደግሞ ናይጄሪያ፣ ቶጎ፣ ጋቦን፣ ማዳጋስካር ታንዛኒያ፣ ዩጋንዳ፣ ኬንያ ሁሉም የአፍሪካ ሀገሮች ተማሪዎች አሏቸው። ሌላኛው ሁለተኛው ትልቁ የማሰልጠኛ ትምህርት ቤታችን የአውሮፕላን የጥገና ማዕከል ማሰልጠኛ ነው። ይህም ዋናው ዓላማ የኢትዮጵያ አየር መንገድን የጥገና ቴክኒሽያኖች በብቃትና በጥራት አሰልጥኖ በበቂ ሁኔታ መስጠት ነው። ከዚህ በተጨማሪ ለብዙ የአፍሪካ ሀገሮችም አሁንም እየሰጠን እንገኛለን። ከሁሉም የአፍሪካ ሀገሮች ተማሪዎች አሉን። በአጠቃላይ በዚህ ጊዜ በሁሉም ሙያዎች ወደ ሶስት መቶ ስልሳ የሚሆኑ የውጭ ዜጎች አሉን። ኢትዮጵያኖችን ጨምሮ አሁን ትምህርት ቤት በዛሬው እለት እየተማሩ ያሉ 1900 ተማሪዎች አሉን። የዲግሪ ፕሮግራሞችም አሉን። ይህ በሚሆንበት ጊዜ እንግዲህ ገቢ ይፈልጋል። አየር መንገዱና የእናንተም አካዳሚ እንዴት ነው ገቢውን እያገኘ ያለው? እንዴትስ ምርታማ ነን ብላችሁ ታስባላችሁ? በብዙ ሚሊዮን ዶላሮች በየአመቱ ገቢ ያስገኛል። በየአመቱ እያደገ ነው የሚሄደው። ከአስር ሚሊዮን ዶላር ከዛም በላይ በየአመቱ ገቢ ያስገኛል። የኢትዮጵያ አየር መንገድ ሰራተኞችን ከማሰልጠን በተጨማሪ ከሌላ ሶስተኛ ወገን ማለት ልክ ነው። እውነት ነው። ሁሌም ቅድሚያ የሚሰጠው ለዜጎቹ ነው። የሀገሩን ሰው አስተምሮ ባሉት ደግሞ ቦታዎች እንደገና የውጮችን እያስተማረ ይሄዳል። አሁን ደግሞ ከእቅዳችን ከቪዥን 235 ጋር አያይዘን እንግዲህ አሁን እስከ አራት ሺ ሰልጣኞችን በአንድ ጊዜ መውሰድ ትችላላችሁ። ወደፊት ምን ለማድረግ አስባችኋል? ከቴክኖሎጂ ከተደራሽነት እና ሌሎች ተያያዥ ጉዳዮች ጋር በተገናኘ የመጨረሻ ጥያቄ ላርገው። የኢትዮጵያ አቪዬሽን ዩኒቨርሲቲ ከቴክኖሎጂ ጋር አብረው መራመድ አለበት። እሱን ለማድረግ አንዳንድ ጊዜ ከፓርትነር ኤርላይኖቻችን ከሰፕላየሮቻችን ጋርም አብረው መስራት ያስፈልጋል በዚህ ጊዜ ለምሳሌ ከነ ቦይንግ ከነ ኤርባስ ጋር አብረን በመሆን የተለያዩ ዘመናዊ ስልጠና ዲቫይሶችን፣ የስልጠና ዘዴዎችን፣ መሳሪያዎችን እያስገባን ነው። ከዛም በተጨማሪ የተለያዩ የትምህርት ፕሮግራሞችን በተለይም ዴታ ሳይንስ፣ ኤአይ፣ ቨርቹዋል ሪያሊቲ የመሳሰሉትን ትምህርቶቻችን ውስጥ አጠቃለን ተማሪዎቻችን የወደፊት ሰልጣኞቻችን ብቁ ሆነው እንዲመረቁ እንፈልጋለን። ከቴክኖሎጂ ጋር አብረው መሄድ አለባቸው። እሱን እያደረግን ነው። ስለዚህ ኮንቲኒስሊ የአየር መንገዳችን ብዙ ሚሊዮን ዶላሮች ነው ትሬኒንግ ላይ ኢንቨስት የሚያደርገው የትሬኒንግ ዲቫይስ ላይ ኢንቨስት የሚያደርገው። ከዚም በተጨማሪ ህንፃዎች፣ ወርክሾፖች እየገነባ ነው። በ2035 ወደ 9 ሺ አዳዲስ ተማሪዎች እንቀበላለን። አሁን ወደ አራት ሺ አካባቢ ያለን፣ ስለዚህ ወደ እጥፍ ለመውሰድ ነው እቅዳችን። እንግዲህ እነዚህ ዘጠኝ ሺ የምንቀበላቸው ወጣቶች ለኢትዮጵያ አየር መንገድ ብቻ ሳይሆን የኢትዮጵያ አየር መንገድ ፓርትነር ኤርላይኖችን እንዲሁም የአፍሪካ አየር መንገዶችን እና አቪዬሽን ዘርፍ ላይ የሚሰሩ ባለሙያዎችን የሚያሰለጥኑ ናቸው። አቶ ካሴ እንግዲህ እዚህ ድረስ መጥተው ለሰጡን ሙያዊ ማብራሪያ እጅግ ከልብ እናመሰግናለን። እኔም እጅግ በጣም አመሰግናለሁ። ክብራን ተመልካቾቻችን የዛሬው ፕሮግራማችንን እዚሁ ላይ አጠቃልልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። እስከዛ ድረስ ያላችሁን ሀሳብ፣ አስተያየት በሙሉ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በማክበር እንጠይቃለን። ሀና አጥናፉ ከእንግዳዬ ጋር ቆይታ አድርጌ ያለው ሰላም።